ሰላሙ አለይኩም ወረሐመቱላሂ በረካቱ። ውድ የተከበራችሁ የሀያት ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር አልሐምዱሊላህ። እናንተስ ደህና ናችሁ? አማን አማን ብያለሁ። አማናችሁ ብዝዝት ይበልልኝ። እንዴት ናችሁ? ገና ናችሁ ወይ? ሁላችሁም ሰላማችሁ ደህና ናቸው ወይ? እኔ ጋር አልሐምዱሊላ። እንግዲህ ዛሬ ይመጥቻለሁ ማለት ነው። ሱመያ የኔ ቆንጆ የኔ ጀግና ማለት ነው፣ የኔ ቆራጥ። እውነት እንዳንቺ እኮ ጀግናና ቆራጥ የለም። በነገራችሁ ላይ እውነት በጣም ቆራጥ ጀግና ማለት ነው። የኔ ቆራጥ የኔ ጀግና ማለት ነው። ንግግሯ እኮ ማር ነው እውነት። ንግግር እኮ የሰው ልጅ ያረሳ እውነት እኮ ንግግር እኮ

ሲያደርግላት ሲያለይ ግን ስትነካኔ አልፈልግም። ነገር ግን እንዲህ አይን ባለ ጌሴ ሲመጣ ደግሞ ደስ ይለኛል። እውነቴ ነው። በጣም ምክንያቱም አንዴ አይደለም የሰው ልጅ ልሳሳት ይችላል ያጠፋ ይችላል። አንዴ አይደለም የምታጠፋ ሶስት አራቴ። ስለ ሱሙያ ነው ዝም ብላ የምትቀባጣጥረው የቶቧን ለማርመቅ ቶቧን እኔ እንጃ ወይትስ ምን እንዲሆን አላውቅም። የትማ የማይገናኙ ሰዎች ሱመያም እንዲህ ብላ እንጀኳነሽ እንዴ በለሽ እ የሱመያን ስምረት አታነሳ እንትና አትልም ነበር። ዛሬ ግን አደብ አስይዞልኛል ማለት ነው። ወንድ ባል እንዲ ነው ሚስቱን አደብ ሲያስይዝ ነው ቋ እያረገ ማለት ነው። እናመሰግንሃለን፣ እውነትን አመሰግንሃለሁ። ምክንያቱም ሁላችንም ሴት ነን፣ ያችም ሴት ናት፣ እችም ሴት ናት አይደል? በሴትነቷ ግን አፏን ለቃ ሱመያን ስትናገር እኔ እንደ ወላይ ማለት ነው ሐቂቃትን ይህነ በጥፊ ባያት ባያት ነበር የሚለኝ ማለት ነው። ሐቅ ተው ነው ማለት ነው። ምን አይነት ዝርክርክ እንደሆነች እዚሁ ላይ ይለያል ማለት ነው። ምን አረገች ሱመያ? ያው ሁለት ልጅ የምትንከራት ጀግና ማለት ነው። ሱመያ እውነት እናደንቅሻለን ኑሪል እንላለን። የኛ የሴት ተምሳሌት እውነት የሴት ተምሳሌት ነሽ አንቺ ማለት ነው። የማንም ለጋጋም የመጣፎች ላይ የሚዝርክርክ አይደለም። እናመሰግናለሁ እውነት ጀግና ነሽ አንቺ።